ሰላም፣ ሰላም ወደ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝና አንገብጋቢ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ለሚመለከተው አካል እንዲደርስ ላይክ አድርጉ፣ ኮመንት አድርጉ፣ ሼር አድርጉ፣ እንዲሁም ሰብስክራይብ አድርጋችሁ ቻናሉ እንዲያድግና ተደራሽነቱ እንዲሰፋ ማድረግ ግድ ይላል ማለት ነው። ይህ ቻናል እንግዲህ ማደጉ የሚጠቅመው ላማራ ነው፣ ለኢትዮጵያ ነው። ስለዚህ ላማራ ብሔርተኝነት እናቀነቅናለን። የአማራ ብሔርተኝነት ከፍ ይላል። ሁሉም አማራ ጎንደር፣ ሸዋ፣ ወሎ ጎጃም ሳይል ሳይተናነስ ሳይነቋቆር በአንድነት ይነፍሳል። አማራ ትግሉን አሸንፎ አንድነቱን መስርቶ ትግሉን አሸንፎ እንግዲህ አማራ ቀጣይነት የሆነ ሰላማዊ ኑሮውን እንዲኖር የማስቻል አላማ ያለው ቻናል ነው። ስለዚህ ይህን ቻናል ሰብስክራይብ አድርጉ። በጣም ወሳኝና ትክክለኛ መረጃ የምታገኙበት ነው። አሁን ወደ መረጃ የሲሄድላችሁ ምንድን ነው ማክሰኞ ዕለት እነ አረጋ ከበደ ከፌዴራል መንግስት እና ዳንኤል ክብረ ብረታ ሄዷል። ሌላው ከመከላከያ ማለት ነው ሹም ብረታ ና ብረታ ና አበባው ታደሰ የተሳተፉበት ሚስጥራዊ አማራ ክልል ምክር ቤት ተሰብስበዋል ማክሰኞ ዕለት ማለት ነው ስለዚህ በዚህ ስብሰባ ምንድን ነው የወሰኑት የነ እስክንድር ጋር የሚደረገው ግንኙነትና ለነ እስክንድር የሚሰጠው ድጋፍ መጠናከርና ከዚህ የበለጠ አድርገን ማጠናከር ያስፈልጋል እነሱን እነ መከታውን ማለት ነው ጎንደር ላይ እነ ደረጀን እና እነጌታ ስራዳ እነ ሰለሞን አጠናን በደንብ ማጠናከር አለብን ሌላው አማራጭ ፋኖን ጠላት ለማስገበል ለማብዛት እንግዲህ ያደረጉት እንደገና የአገው ሸንጎና ቅማንት እንዲነሳሳ ማለት ነው። መከላከያ እንዳይነካቸው የክልሉ አድማ ብተናና ና ሚሊሻ እንዳይነካቸው ልክ በመከላከያ አንድነት በማስመሰል እንግዲህ ለነ ለቅማንትና ለአገው ሸንጎዎች ብርሸለቆ ክፍት ሊሆን ነው ማለት ነው። ምን በማለክ የአርማ ማራ አድማ ብተና በአማራ አድማ ብተናና በሚሊሻ ስም ብርሸለቆ ክፍት ይሆንላቸዋል የሚሰለጥኑት በፌዴራል መንግስትና በአማራ ክልል በጀት ነው። ማን ማን ናቸው? የአገው ሸንጎችና ቅማንቶች ማለት ነው የሚሰለጥኑ። ስለዚህ ፋኖን ለማሸነፍ አግዙን፣ ክልልነት እንሰጣቸዋለን የሚል ስምምነታቸውን ወስነው ማክሰኞ ዕለት በተሰበሰቡበት ስብሰባ ወስኗል። ስለዚህ ለዛ ነው ዛሬ ወደ ሰቆጣ ወደ ሰቆጣ የዋግምራ ዞን ዋና ከተማ ወደ ነችው ወደ ሰቆጣ አረጋ ከበደ የሄደበት ምክንያት እንግዲህ ነው ማለት ነው። አረጋ ከበደ ሰቆጣ ሄዶ የሚያደርገው ሌላ ሌላ ነገር ወደ ቲቪ ወደ አሚኮ በኢቪ ቲቪ ሊናገሩ ይችላሉ። ነገር ግን ዋናው የሄደበት ምክንያት የአገው ሸንጎ አመራሮች ወደ ሰቆጣ እንዲሄ እንዲመጡ ተጋብዟል ከነሱ ጋር ስምምነት ለማድረግ ነው። ምን እኛ ስልጠና እናመቻችላችሁ፣ በጀት አለ፣ እናስታጥቃችኋለን። እናንተን ክልል እንዳንሰጣችሁ እንክፋት የሚሆንብን ፋኖ ነው። ስለዚህ ፋኖን አብረን እንድናጠፋ አግዙን። ስለዚህ የእናንተን ወጣት ማሰልጠኛ ብርሸለቆ ክፍት ነው። በእኛ ነው የምትሰለጥኑት፣ እኛም ሎጂስቲክ እናቀርባለን። ስለዚህ ፋኖን ካሸነፋችሁ በኋላ ክልል ትሆናላችሁ። መነን ብለው ለመስጠት እንግዲህ ከአገው ሸንጉ ጋር ለመነጋገር ሰቆጣ ገብቷል ማለት ነው። አረጋ ክብር ቀጣይ ደግሞ እንግዲህ ወደ ቅማንቶችን ያገኛል ማለት ነው። ቅማንቶች ጋር ይነጋገራል። ሌላው ደግሞ ሰሞኑን ከሱዳን ጋር ደግሞ ግንኙነት ሲያደርጉ ነበር። ሩዋንዳ ብሎ ሂዷል ጀነራሉ፣ ጀነራል ብርሃኑ ጁላ። ስለዚህ እዛ ጋር የተነጋገሩት ደግሞ ምንድነው ሱዳኖች ገፍተው እንዲገቡ ደንበርን ማለት ነው ወደ ሱዳን ደንበር ከኢትዮጵያ ደንበር ሱዳኖች ገፍተው እንዲገቡና ሀገር ተወረረች በሚል ስም በግፍ ወጣትን ለመሰብሰብ ማለት ነው።